ጠንካራ ተቋማዊ አሰራር በመዘርጋት ጋሞ ጬንቻ እግር ኳስ ክለብን ሕዝባዊ መሠረት ለማስያዝ ሊሰራ እንደሚገባ ተገለጸ። የጋሞ ጬንቻ እግር ኳስ ክለብን ሕዝባዊ መሠረት ለማስያዝ ያለመ የምክክር መድረክ በጬንቻ ከተማ ከባለድርሻ አካላት ጋር ተካሂዷል። በውይይት መድረኩ ክለቡ ከተመሰረተበት ጊዜ ጀምሮ የተሰሩ ተግባራት ሪፖርት ቀርቦ ምክክር ተካሂዷል። የመድረኩ ተሳታፊዎች በክለቡ ዙሪያ የመልካም አስተዳደር ችግሮች ናቸው ያሏቸውን ጉዳዮች በስፋት አንስተዋል። በጋሞ ጬንቻ እግር ኳስ ክለብ ውስጥ ጠንካራ ተቋማዊ አሰራር አለመኖር በቡድኑ ሁለንተናዊ እንቅስቃሴ ላይ አሉታዊ ተጽዕኖ ማሳደሩን ተሳታፊዎች ገልጸዋል። ከዚህ ቀደም የክለቡን የፋይናንስ አቅም ለማሳደግ የሎተሪ ትኬት ሽያጭ ተጀምሮ እጣው ሳይወጣ መቅረቱ የስፖርት ቤተሰቡን ማሳዘኑንና ይህም በክለቡ ውስጥ የግልጸኝነት ጥያቄ በሕዝብ ዘንድ ሲያስነሳ መቆየቱም ተመላክቷል። በወቅቱ ከሎተሪ ሽያጭ ጋር ተያይዞ ትኬቱን በተለያዩ ከተሞች በመሸጥ 150 ሺህ ብር ለክለቡ ገቢ መሆኑም በሪፖርቱ ቀርቧል። ትኬቱን 122 ተቋማት ቢወስዱም ወደ ገንዘብ ተቀይሮ ለክለቡ ገቢ ሳይሆን መቅረቱም ተመላክቷል። የተሰራጨውን ትኬት በኃላፊነት ከመሰብ ስብሰባ አኳያ ክፍተቶች መኖራቸውን በምክንያትነት ተነስቷል። ክለቡ የውስጥ አሰራሩን በመፈተሽ የሪፎርም ስራ ሰርቶ ለህዝብ ይፋ እንዲያደርግም ተሳታፊዎች ጠይቀዋል። ከዚህ በተጨማሪ የፋይናንስ ስርዓት ግልፀኝነት ሊኖር እንደሚገባም በመድረኩ ተሳታፊዎች ሀሳብ ተነስቷል። ጋሞ ጬንቻ እግር ኳስ ክለብ ለተሻለ ውጤታማነት የውስጥ አሰራሩን ሊፈትሽ እንደሚገባም በአጽንኦት ተጠቁሟል። ጋሞ ጬንቻ እግር ኳስ ክለብን ሕዝባዊ መሠረት ለማስያዝ ከህዝብ ጋር የሚተዋወቅበትን መድረክ መፍጠር፣ ባዛርና የተለያዩ የገቢ ማሰባሰቢያ መርሃ ግብሮችን ማዘጋጀት የክለቡ ባለውለታ ለሆኑ የልብ ደጋፊዎች እውቅና በመስጠት ማበረታታት እንደሚገባ ተሳታፊዎች ጠቁመዋል። በውይይት መድረኩ የጬንቻ ከተማ አስተዳደር ከንቲባና የጋሞ ጬንቻ እግር ኳስ ክለብ ቦርድ ሰብሳቢ ዶክተር ብርሃኑ ገመዳ የጬንቻ ከተማ አስተዳደር የመንግስት ዋና ተጠሪ አቶ ጬንቻ ጼራ እና የጬንቻ ዙሪያ ወረዳ የመንግስት ዋና ተጠሪ አቶ አዱኛ ሶንቆ የማጠቃለያ ሐሳብ ለተሳታፊዎች ሰጥተዋል። የክለቡ የቦርድ ሰብሳቢ ዶክተር ብርሃኑ ገመዳ ክለቡን በተለያየ አግባብ ሲደግፉ የነበሩ አካላትን በማመስገን ክለቡ ህዝባዊ መሰረት እንዲኖረው ከመቼም ጊዜ በላይ በአጽንኦት ለመስራት ቁርጠኛ እንደሆኑም አመላክተዋል። የጬንቻ ከተማ አስተዳደር የመንግስት ዋና ተጠሪ አቶ ጭንቻ ጼራ በበኩላቸው የክለቡን የገቢ አቅም ለማስፋትና ህዝባዊ መሰረት እንዲኖረው ጠንካራ የደጋፊ ማህበር ሊኖር እንደሚገባ ጠቁመዋል። አቶ ጬንቻ አክለውም ሊስተካከሉ የሚገቡ ክፍተቶችን መለየትና በችግሮች ላይ መተማመን በመፍጠር በፍጥነት ማረም ያስፈልጋል ብለዋል። የጬንቻ ዙሪያ ወረዳ የመንግስት ዋና ተጠሪ አቶ አዱኛ ሰንቆ በበኩላቸው ያለፉ ችግሮችንና ክፍተቶችን ለትምህርት እንጂ ለመፈራረጅ ማንሳት የለብንም ብለዋል። የሚሰሩ ስራዎችን ስፖርታዊ አደረጃጀት ተጠብቆ መከወንና በተቋማዊ አሰራር ብቻ በግልፀኝነት ሊከወኑ እንደሚገባ ጠቁመዋል። በቀጣይ የክለቡን አቅም ለማሳደግ የተለያዩ ተጨማሪ መድረኮችና የአደባባይ ኩነቶችን ማካሄድ እንደሚያስፈልግም በመድረኩ ተመላክቷል።